ኦሪት ዘፍጥረት ምዕራፍ አምስት የሰዎች የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳምም 230 ዓመት ኖረ፣ ልጅንም እንደ ምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው ሰባት መቶ ዓመት ሆነ። ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 አምስት ዓመት ኖረ። ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ 707 ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ። ቃይናንም ወለደ። ኤኖስም ቃይናን ከወለደ በኋላ ሰባት መቶ አስራ አምስት ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ኤኖስም የኖረበት ዘመን ሁሉ ዘጠኝ መቶ አምስት ዓመት ሆነ፣ ሞተም። ቃይናንም መቶ ሰባት ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ ሰባት መቶ አርባ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ ዘጠኝ መቶ አስር ዓመት ሆነ፣ ሞተም። መላልኤልም መቶ ስልሳ አምስት ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ ሰባት መቶ ሰላሳ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ ስምንት መቶ ዘጠና አምስት ዓመት ሆነ፣ ሞተ። ያሬድም መቶ ስልሳ ሁለት ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ ስምንት መቶ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ ሞተም። ሄኖክም 165 ዓመት ኖረ ማቶሳላን ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክም ማቶሳላን ከወለደ በኋላ 200 ዓመት ኖረ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም እግዚአብሔር ሰውሮታልና። ማቶሳላም 187 ዓመት ኖረ ላሜህንም ወለደ። ማቶሳላም ላሜህን ከወለደ በኋላ 782 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ማቶሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም ከሥራዬ ከእጄ ድካምና እግዚአብሔር ከረገማት ምድር ይህ ያሳርፈኝ ዘንድ አለው ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ 565 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ላሜህም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ለኖህም 500 ዓመት ሆነ። ኖህም ሶስት ልጆችን ወለደ። እነርሱም ሴም ካምና ያፌት ናቸው።